ሰላም ሰላም ውዴ ቻናላችን ቤተሰቦች፣ ሰላማችሁ ይብዛ ባላችሁበት። እኔ በጣም ደህና ነው፣ እግዚአብሔር ይመስገን። እንኳን ወደዚ ዩቱብ ቻናል በሰላም መጣችሁ። ለዚ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን በለጠነኝ እንደሚታወቀው በዚ ዩቱብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ ዝ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ አማራጭ ላይ ገብታችሁ ስታዩ ኢንስታግራም ላይ ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ብዙ የኢትዮጵያ ህዝብ የሚጠቀም ምንድ ነው ቻት የሚደራረግ አማርኛ በእንግሊዝኛም በመጠቀም ነው ማለት ነው። ከዛም በይበልጥ ደግሞ ቲክቶክ ላይ እና ዩቲብ ላይ ገብታችሁ ኮመንት ማን በመጻፍ ብፈልጉ ራሱ ብዙ የኢትዮጵያ ህዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ሶ እሱን ለማሻሻል ደሞኛ ዚጋ አሪፍ አሪፍ እና ጠቃሚ ቪዲዮችን እየሰራ እንገኛለን ከእናንተ የሚጠበቀው እስክሪቶና ወረቀት እዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚጋ ለላችሁ፣ ሀይበሉን ደውሉልን መመማር እንችላለን ማለት ነው። ኦኬ፣ አሁን እስክሪቶና ወረቀት መያዛችሁን እንዳትረሱ፣ ወደ ዛሬው ትምህርት እንሄድ። እዚጋ እንደምታዩት ርሱ ምን ይላል አጫጭር ቃላቶች ይላል። ስለዚህ በዛሬ ትምህርታችን የምንመማር ምንድን ነው? አጫጭር ቃላቶችን አማርኛ በእንግሊዝኛ መጻፍ ነው ማለት ነው። ኦኬ፣ ልጀምር። ይቅር በለኝ የሆነን ሰው ይቅር በለኝ ብለን መጻፍ ብንፈልግ እንዴት እንደሆነ አሳያችሁ። ይቅር በለኝ፣ በአንድ ላይ አማርኛው ምን ይላል ይቅር በለኝ ይላል። ይ ዋይ ና አይ ቅ ኬን እንጠቀማለሁ። ር አር እንጠቀማለሁ። ይቅር በቢኢ ለኤልኢ ኝ ጂኤን በለኝ ስለዚህ በአንድ ላይ ይቅር በለኝ ይላል። ይቅር በለኝ ኦኬ። ቀጣይ ደግሞ አሁን ጀምር። አሁን ጀምር። አሁን ጀምር በአንድ ላይ አማርኛው ምን ይላል አሁን ጀምር ይላል። አ ኤን እንጠቀማለሁ ሁ ኤች ዩ ሁለተኛ ስለሆነች ን ኤን እንጠቀማለሁ። አሁን ጀ ጄና ኢ እንጠቀማለሁ ም ኤም እንጠቀማለሁ ር አር እንጠቀማለሁ። ጀምር፣ ስለዚህ በአንድ ላይ ምን ይላል? አሁን ጀምር ይላል። አሁን ጀምር። ኦኬ ቀጣይ ደግሞ ፈቃደኛ ነህ። የሆነን ሰው ፈቃደኛ መሆኑን አለመሆኑን መጠየቅ የሚፈልግ ፈቃደኛ ነህ ብለን እንጠይቀዋለን ማለት ነው። ፈቃደኛ ነህ። ፈ ኤፍ ቃ ኬና ኤ ደ ዲና ኢ ኛ ጂኤንኤ ፍቃደኛ ነ ኤን ኸ ኤች እንጠቀማለሁ። ነህ። ስለዚህ ባንድ ላይ ምን ይላል? ፍቃደኛ ነህ ይላል። ፍቃደኛ ነህ። ኦኬ፣ ቀጣይ ደግሞ ይህን ሞክር። አንድን ሰው የሆነ ነገር እንዲሞክር ብፈልጉ ይህን ሞክር ትሉታላችሁ ማለት ነው። ይህን ሞክር ባንድ ላይ ምን ይላል? ይህን ሞክር ይላል። ይ ዋይ አይ ኸ ኤች እንጠቀማለሁ። ን ኤን እንጠቀማለሁ። ይህን ሞ ሰባተኛ ናት ኤም እና ኦ ክ ኬ እንጠቀማለሁ ር አር እንጠቀማለሁ። ሞክር ስለዚህ በአንድ ላይ የሚላል ይህን ሞክር ይላል። ይኸው ይህን የሚለው እንደዚህ ጣፍኩኝ። ሞክር የሚለውን ደግሞ እንደዚህ ጣፍኩኝ። በአንድ ላይ ይህን ሞክር ይላል። ኦኬ። ቀጣይ ደግሞ ማናት ማናት፣ ማን ናት። ማ ኤም ኤ ን ን እንጠቀማለሁ ማን ና ኤንኤ ት ቲ ንጠቀማለሁ ናት በአንድ ላይ ምን ይላል ማን ናት ይላል ማን የሚለው እንደዚህ ጣፍኩኝ ናት የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው ኦኬ አሁን ደግሞ ማን ነው ማን ነው የሆነ ሰው ባታውቁት ምናምን ማን ነው ብላችሁ መጠቅ ፈልጉ እንደዚህ ትጥፋላችሁ ማለት ነው ማን ነው ማ ኤምኤ ን ን ንጠቀማለሁ ማን ነ ኤንኢ ው ደብሊውን እንጠቀማለው ነው። ስለዚህ በአንድ ላይ ምን ይላል ማን ነው ይላል። ማን የሚለውን እንደዚህ ጣፍኩኝ፣ ነው የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። በአንድ ላይ ማን ነው። ኦኬ ቀጣይ ደግሞ በጣም አሪፍ። በጣም አሪፍ በጣም አሪፍ ብለን መጣ ብፈልግም እንዴት እንደሆነ ላሳያችሁ። በጣም አሪፍ በቢናይ ጣ ቲናዬ ም የምንጠቀማለው በጣም አ እንጠቀማለሁ። ሪ ሶስተኛ ስለሆነች አር እና አይ ፍ ኤፍ እንጠቀማለሁ። አሪፍ ስለዚህ ባንድ ላይ ምን በጣም አሪፍ ይላል። በጣም የሚለው እንደዚህ ጣፍኩኝ፣ አሪፍ የሚለው ደግሞ እንደዚህ ጣፍኩኝ። በጣም አሪፍ። ኦኬ ቀጣይ ደግሞ ደስተኛ ሁን። የሆነን ሰው ደስተኛ ሁን ብለን መምከር ብንፈልግ ደስተኛ ሁን እንደዚህ እንጥፋለን ማለት ነው። ደስተኛ ሁን ደ ዲናይ ስ ኤስ እንጠቀማለሁ ተ ቲናይ ኛ ጂኤንኤ ደስተኛ፣ ሁ ኤችዩ ን ኤን እንጠቀማለሁ፣ ሁን። በአንድ ላይ የሚል ይላል፣ ደስተኛ ሁን ይላል። ደስተኛ የሚለው እንደዚህ ጣፍኩኝ፣ ሁን የሚለው ደግሞ እንደዚህ ጣፍኩኝ። በአንድ ላይ ደስተኛ ሁን። ኦኬ ቀጥ ያሁንም ሻይ ጠጣ ይህን ሻይ እንዲጠጣ ማዘዝ ብፈልጉ ሻይ ጠጣ ብላችሁ መናገር ትችላላችሁ ማለት ነው። ሻይ ጠጣ ሻ አራተኛ ስለሆነች ኤስ ኤች ኤ ይ ዋይን ይጠቀማለው ሻይ ጠ ቲና ይ ጣ ቲና ኤ ጠጣ። ስለዚህ በአንድ ሚለን ሻይ ጠጣ ይላል። ሻይ የሚለው እንደዚህ ጣፍኩኝ፣ ጠጣ የሚለው እንደዚህ ጣፍኩ ማለት ነው። ኦኬ ቀጣይ ደግሞ እራት እንብላ። አሁንም እራት እንብላ የሚለውን እንዴት እንደምጥፈው ላሳያችሁ። እራት እንብላ እ የንጠቀማለው ራ አርና የንጠቀማለው ት ቲ ንጠቀማለው ራት እ ንጠቀማለው ን ኤን ንጠቀማለው ብ ቢ ንጠቀማለው ላ ኤሌ እንብላ። ስለዚህ በአንድ ላይ የሚላል ራት እንብላ ይላል። ራት እንብላ፣ ራት የሚለው እንደዚህ ጣፍኩ፣ እንብላ የሚለውን ደግሞ እንደዚህ ጣፍኩ ማለት ነው። ኦኬ ቀጣይ ደግሞ ጠንክረህ ስራ። ጠንክረህ ስራ ጠንክረህ ስራ። ጠ ቲናይ ን ኤን ንጠቀማለው ክ ከ ንጠቀማለው ረ አር ይ ህ ኤች ንጠቀማለው ጠንክረህ። ስ ኤስ ንጠቀማለው ራ አር ኤ ስራ። ስለዚህ በአንድ የሚላል ጠንክረህ ስራ ይላል። ጠንክረ የሚለው እንደዚህ ጣፍኩኝ፣ ስራ የሚለው እንደዚህ ጣፍኩኝ። ጠንክረህ ስራ። ኦኬ። ቀጣይ ደግሞ፣ እዚህ ጠብቀኝ። የሆነ ሰው እንዲጠብቃችሁ ፈልጋችሁ እዚህ ጠብቀኝ ማለት ብፈልጉ እንደዚህ እንጥፋለን ማለት ነው። እዚህ ጠብቀኝ እ ይህ ንጠቀማለው ዚ ዜድና አይ ህ ች እንጠቀማለው እዚህ ጠ ቲ ብ ብ ንጠቀማለው ቀ ኬናኢ ኝ ጅን ጠብቀኝ። ስለዚህ በአንድ የምን ይላል እዚህ ጠብቀኝ ይላል። እዚህ የሚለው እንደዚህ ጣፍኩኝ። ጠብቀ የሚለውን ደግሞ እንደዚህ ጣፍኩ ማለት ነው። ኦኬ ቀጣይ ደግሞ ለምን ጠየከኝ። ለምን ጠየከኝ። ኦኬ ለምን ጠየከኝ። ለኤልኢ ም የምንጠቀማለው ን አሁንም የምንጠቀማለው ለምን ጠ ቲናኢ ይ ዋይናኢ ከኬናይ ኝ ጂኤን ጂን ቅርታ ስለዚህ በአንድ ላይ ምን ይላል? ለምን ጠየከኝ ይላል። ለምን ጠየከኝ። ለምን የሚለውን እንደዚህ ጣፍኩኝ፣ ጠየከ የሚለውን ደግሞ እንደዚህ ጣፍኩ ማለት ነው። ለምን ጠየከኝ። ኦኬ። ከታይ ደግሞ መቼ መጣህ። አንድ ወንድማችን መቼ እንደመጣ ማወቅ ብንፈልግ መቼ መጣህ እንላለን ማለት ነው። መቼ መጣህ። ስለዚህ በአንድ ላይ መቼ መጣህ ይላል። መ ኤሚ ቼ ሲ ኤች መቼ መ ኤሚ ጣ ቲናዬ ህ ች እንጠቀማለሁ። መጣህ ባንለም ይላል። መቸ መጣህ ይላል። መቸ መጣህ ሶ። የዛሬ ትምህርታችን አጫጭር ቃላቶችን አማረኛ በእንግሊዝኛ መጠጣፍ ነበረ። ይቅር በለኝ፣ ይው እንደዚህ ጣፍኩኝ። አሁን ጀምር፣ እንደዚህ ጣፍኩኝ። ፈቃደኛ ነህ፣ እንደዚህ ጣፍኩኝ። ይህን ሞክር፣ እንደዚህ ጣፍኩኝ። ማናት፣ እንደዚህ ጣፍኩኝ። ማን ነው፣ እንደዚህ ጣፍኩኝ። በጣም አሪፍ፣ ይው እንደዚህ ጣፍኩኝ። ደስተኛ ሁን፣ እንደዚህ ጣፍኩኝ። ሻይ ጠጣ፣ እንደዚህ ጣፍኩኝ። እራት እንብላ፣ አሁንም እንደዚህ ጣፍኩኝ። ጠንክረህ ስራ፣ እንደዚህ ጣፍኩኝ። እዚህ ጠብቀኝ፣ እንደዚህ ጣፍኩኝ። ለምን ጠየቀኝ፣ እንደዚህ ጣፍኩኝ። መቼ መጣህ ሶ የዛሬ ትምህርታችን ይህን ይመስል ነበር ማለት ነው። ስለተከታተላችሁ ከልብ አመሰግናለሁ። መጀመሪያ ላይም እንደነገርኳችሁ ትምህርቱን ኦንላይን መማር ለምትፈልጉ ልጆች ያለምንም ኢንተርኔት መቆራረጥና በታማኝነት እኛ በዙም በኢሞ በቴሌግራም በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋ ያደላችሁ ሀይ በሉ እንደውሉን መማማር እንችላለን። አመሰግናለሁ።